ሰላም ሰላም እንዴናችሁ ውዴ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የተነጣጠሉ ፊደላትን አጣምሮ ማንበብ ነው ማለት ነው። የተነጣጠሉ ፊደላትን እንዴት አድርገን እንጽፋቸዋለን የሚለውን የምናይ የሆነ ማለት ነው። ፊደላትን አገጣጥሞ ለማንበብ የሚያቅታችሁ ተማሪዎች፣ እንዴት አድርገን ፊደላትን አገጣጥመን እናነባቸዋለን የሚለውን በዚህ ቪዲዮ የምታዩ የሆነ ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እናሸራርጋችሁ ሸር አርጋችሁ ጀምሩ። እንዲሁም ለቻናል ቻናል ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ዛሬም እንደተለመደው የተነጣጠሉ ፊደላትን ይዤላችሁ መጥቻለሁ ማለት ነው። ፊደላትን አገጣጥሞ ለማንበብ የምትቸገሩ ተማሪዎች ይህን ቪዲዮ እስከመጨረሻችሁ እናንተ በቂ እውቀት እዚህ ላይ ታገኛላቸው ማለት ነው። ከእናንተ የሚጠበቀው በመጀመሪያ ቪዲዮው ላይክ፣ ሼር እና ሳብስክራይብ አድርጋችሁ መጀመር ነው። እንዲሁም ይህን ቪዲዮ እስከመጨረሻው ከተከታተላችሁት በቂ እውቀት እንደምታገኙበት እርግጠኛ ነኝ። አሁን ፊደላትን ወደ ታች አነብላችኋለሁ፣ ከዛ ደግሞ ቃላቶችን በአንድ ላይ እያረጉኝ አነብላችኋለሁ። ልክ እናንተም እንደኔ እያደርጋችሁ እያነበባችሁ፣ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ሲቆዩ። አሁን ቀጥታ ወደ ቪዲዮ ኒድ ኦኬ። በመጀመሪያ እንደዚህ ወደታች አነብላችኋለሁ ፊደላትን። እዛ ደግሞ እየነጣጠሩ ካነበብ በኋላ በአንድ ላይ አድርጌ ያነብላችኋለሁ። ልክ እናንተም እንደኔ እያደርጋችሁ ተከታተሉኝ።

ትጋፈደርሪሎር ይሄ እንደዛ ላይ እያነበብላችሁ ምንድን ነው፣ በመጀመሪያ ፊደላትን እንደዛ አድርጋችሁ ነጣጥላችሁ ማንበብ ከቻላችሁ በምንም ታምር ቃላቶችን አገጣጥማቸው ለማንበብ በምንም ታምር ስለማያቅታቸው ማለት ነው። ምክንያቱም ዋናው ነገር ፊደላት ስለሆነ ፊደላትን ከዚህ ላይ ማንበብ ከቻላቸው እዚህ ላይ የተጣመሩ ፊደላትን ደግሞ ወይም ቃላቶችን ለማንበብ ለእናንተ ቀላል ስለሚሆን ይህንን በመጀመሪያ ማንበባቸውን ማረጋገጥ ይጠበቅባቸዋል ማንወደታች ከዛ ደግሞ እያንዳንዳቸው እነዚህ ፊደላቶች ተጠራቸዋላቸው አላቸው። እነዚህ ከጠራቸው እዚ ላይ ያወጣችሁትን ድምፅ ደግሞ በተመሳሳይ ሁኔታ እዚህ ቃሉን ስታነቡ ከዚህ ላይ ተመሳሳይ የሆነ ድምፅ ተዋጣላቸው ማለት ነው። ስለዚህ በጣም ቀላል ነው። ዋናው እኛ እየተቸገረን ያለ ምንድነው ነው ፊደላትን ለይቶ አለማወቅ ነው። አገጣጥሞ ማንበብ ችግር ሳይሆን ፊደላትን በጥክን አለማወቅ ነው ማለት ነው። ስለዚህ ፊደላትን በደንብ አድርጋችሁ እንድታነቡ እጋብዛችኋለሁ። በመጀመሪያ እነዚህን ፊደላቶችን ለየት አድርጌ እንደማነባቸው ታዩና ከዛ እንደኔ አድርጋችሁ አንብባችሁ ከዛ ደግሞ ቃላቶችን አብራችሁ ከኔ ጋር ታነባላችሁ ማለት ነው። አሁን ከዚህ ከግራ ወደ ቀኝ ደግሞ ፊደላትን እያነባሁ ከቃሉ ጋር አብሬ ቃሉን ደግሞ ለፊደላትን አገጣጥሜ ቃሉን አነብላችኋለሁ ማለት ነው። ጭማነች ብ ከበቤት ስድስተኛ ፊደል፣ እቺ ቃ ከቀቤት አራተኛ ፊደል፣ እቺ ደግሞ ት ከተቤት ስድስተኛ ፊደል። ስለዚህ እነዚህን አወቅኩኝ፣ እቺ ብነች፣ እቺ ደግሞ ቃነች፣ ይቺ ትነች ማለት ነው። እነዚህን ፊደላቶች ካወቅኩኝ ከዚ ላይ ያለውን ለማንበብ ምንም የሚያቅተኝ ነገር የለም ነው። ይኸው ከዚ ላይ እቺ ብነች አደለ? ከዚ ላይም ደግሞ ይህንን ብብ እየማንበብ እችላለሁ። እቺ ቃነች አደለ? ከዚ ላይ ሚህንን ቃብ እየማንበብ ማንበብ ይችላለሁ። እቺ ትነች አደለ? ከዚ ላይ ሚህን ትብ እየማንበብ እችላለሁ ማለት ነው። ስለዚህ እነዚህ እያደርጋችሁ ማንበብ ይጠበቅባቸዋል ማለት ነው። ው ብ አልሁኝ ቃ እዛ ት ከዚህ ላይም ሂጄ ብ ቃ ት ብቃት ብዬ ማንበብ እችላለሁ ማለት ነው። ብቃት ብዬ ማንበብ እችላለሁ። ምን የሚለየው ነገር የለም። ከዚህ ላይ ያነበባችሁት እና ከዚህ ላይ ያነበባችሁት ተመሳሳይ ነው ማለት ነው። ይኸው ከዚህ ላይ ብ ብዬ ጠራዋት፣ ከዚህም ብ ነው ምላት። ከዚህ ቃ አልኳ፣ ከዚህም ቃ ነው ምላት ከዚህ ት አልኳል ከዚህም ት ነው ምላት ማለት ነው። ስለዚህ እንደዚህ እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። ፊደላትን የተነጣጠሉ ፊደላትን እያነበባችሁ አንድ ላይ ሲጻፉ የሚያቅታችሁ ተማሪዎች፣ በትክክል ከዚያ ላይ በትክክል መጥራት ከቻላችሁ እና በትክክል ከለያችሁ፣ ልክ ከዚያ ላይ ያለውን ድምፅ ከዚህ ላይ ማውጣት ይጠበቅባችኋል ማለት ነው። እናንተ የሚጠበቅባችሁ ፊደላትን መጥራት ነው። ቃሉ ራሱ ስለሚመራችሁ ፊደላትን ብቻ መጥራት ይጠበቅባችኋል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ማነች? ከሰቤት የመጀመሪያ ሰ። ይች ደግሞ ከነቤት ስድስተኛ ን። ይች ደግሞ ከገቤት አራተኛ ጋ። ው ይች ሰነች፣ ይች ደግሞ ንነች፣ ይች ጋነች ማለት ነው። ስለዚህ እነዚህን ካወኩኝ ከዚህ ላይ ምህጀል ከዚያ ላይ የጠራቸውን ፊደላቶች ሰ ን ጋ ሰንጋ ብዬ ማንበብ እችላለሁ ማለት ነው። ምን ብዬ ማንበብ እችላለሁ? ሰንጋ ብዬ ማንበብ እችላለሁ። ቀጣይ ደግሞ ከዚህ ለምንላል ይች ከጠቤት የመጀመሪያ ጠነች፣ ይችም ከለቤት የመጀመሪያ ለነች፣ ይችም ከፈቤት የመጀመሪያ ፈነች ማለት ነው። ሶስቱም የመጀመሪያ ድምፆች ናቸው ማለት ነው። ስለዚህ ከዚህ ለምሄድና ጠ ለፈ ጠለፈ ብዬ ማንበብ እችላለሁ ማለት ነው። ከዚህ ላይ የጠራሁትን ድምፅ ነው። ምንም የተለየ ነገር የለውም። ይችን ጠን ያልኳቴ፣ ይችንም ለና ያልኳቴ፣ ይችንም ፈን ያልኳት ማለት ነው። ስለዚህ እነዚህ ፊደሎች ለይቻቸዋለሁ። ከዚህ ላይ ምጄ ጠለፈ ጠለፈ ብዬ ማንበብ እችላለሁ ማለት ነው። ከዚያ ላይ ያነበብኩትን በተመሳሳይ የተገጣጠሙ ፊደላትን ወይም ፊደላትን በአንድ ላይ የተጻፉትን ቃላቶችን እነሱንም ማንበብ እችላለሁ ማለት ነው። ቃሉን ማንበብ እችላለሁ። ኦኬ በቀጣይ ደግሞ ከዚህ ላይ ይህ ወነው ከወቤተሰብ የመጀመሪያ ፊደል ነው። ይህ ደግሞ ረ ከረ ቤተሰብ የመጀመሪያ ፊደል። ይህም ደ ከደ ቤተሰብ የመጀመሪያ ፊደል። እነዚህ ሁሎችም የመጀመሪያ ድምፆች ወይም የመጀመሪያ ፊደሎች ናቸው ማለት ነው። ይህ ወነው ነው፣ አወቁት። ይህም ረ ነው፣ ይህም ደ ነው ማለት ነው። ስለዚህ እነዚህ እነዚህ ላይ ካወቁኝ ቀጥታ ሄድና ከዚህ ቃሉ ላይም ተመሳሳይ የሆነ ድምፅ አወጣለ ማለት ነው። ምን ይላል? ወ ረ ደ። ምን የተለየ ነገር አለው? ከዚህም ሆነ ያልኩት ከዚህም ወነ ያልኩት ከዚህም ረነ ያልኩት ከዚህም ረነ ያልኩት ከዚህም ደነ ያልኩት ከዚህም ደነ ያልኩት። ስለዚህ ወረደ ወረደ ብዬ ማንበብ እችላለሁ ማለት ነው። ከዚህ ላይ እኮ ቢነጣጠሉ አሁን የተነጣጠሉት ነ እዚህ ላይ ወረደ ወረደ ብዬ እዚ ላይ እኮ ማንበብ እችላለሁ ማለት ነው። ስለዚህ ምናልባት እዚ ላይ ተነጣጥለው ስታዩዋቸው ድምፁ ሊርቅባቸው ይችላል። ከዚህ ላይ በአንድ ሲሆኑ ግን በአንድ ላይ ንትን ብላቸው ማንበብ ትችላላቸው እንጂ ሌላ የሚለየው ነገር የለም ማለት ነው። ስለዚህ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባቸዋል። ቀጣይ ደግሞ ከዚህ ላይ ማነች? ከገቤተሰብ ስድስተኛዋ ግ ይችም ከበቤተሰብ ስድስተኛዋ ብ ይችም ከረቤተሰብ ስድስተኛዋ ር ስለዚህ እነዚህን ካወቁኝ ቀጥታ ከዚህ ላይ ሄድና እነዚያን ፊደላቶች መጥራት ነው ማለት ነው የሚጠበቅብኝ ስለዚህ ምን ይላል ይሄ ግ ብ ር ባንድ አድርጌ ሳነበው ግብር ብዬ ማንበብ ይችላለሁ ማለት ነው። ይቺ ከተቤተሰብ አራተኛ ታ፣ ይችን በተመሳሳይ ከተቤተሰብ አራተኛ ታ፣ ይቺ ደግሞ ከተቤተሰብ ሶስተኛ ሬ። ከዚህ ላይ ታን ሁለት ጊዜ ነጻፍናት፣ ሁለት ነው የምናነባት ው ከዚህም ታ ብለን ጽፈናል፣ ከዚህም ታ ብለን ጽፈናል ማለት ነው። ስለዚህ ሁለት ጊዜ ከጻፍናት ሁለትዬ እናነባታለን አንዴ ከጻፍናት አንዴ እናንባለን ማለት፣ የተጻፈውን ያክል ነው የምናነበው። ስለዚህ እቺ ታነች ከተቤተሰብ አራተኛ፣ እችን በተመሳሳይ ታነች ከተቤተሰብ አራተኛ፣ እቺ ደግሞ ሪነች ከቤተሰብ ሶስተኛ ማለት ነው። ስለዚህ እነዚህም ፊደላት ካወቅኩኝ ቀጥታ ወደ ማንበቡ ነው የሚሄደው ማለት ነው። እቺ በአንድ ላይ ሳነባቸው ብዬ ማንበብ እችላለሁ። ታ ታ ሪ፣ ታታሪ ብዬ ማንበብ እችላለሁ ማለት ነው ታ ታታሪ ብዬ ማንበብ እችላለሁ ማለት ነው። ኦኬ እንደዚህ እያደረጋችሁ ማንበብ ይጠበቅባቸዋል። ማለት ፊደላቶችን ከለያችሁ ቃላቱን ወይም ቃሉን ለማንበብ ምንም የሚከብዳችሁ ነገር የለም። ማነው ቀጥታ ፊደላቶች ስጠሯቸው ቃሉን ይመሯቸዋል፣ ይነግሯቸዋል። ስለዚህ እንዲህ እያደረጋችሁ ተለማመዱ። ቀጣይ ደግሞ አሁንም ከዚህ ላይ ማን እናገኛለን? እቺ ከመቤተሰብ የመጀመሪያ መነች። ይችም ከለቤተሰብ የመጀመሪያ ለነች እቺ ደግሞ ከለ ቤተሰብ የመጨረሻ ሎ ይው። እቺ መነች፣ ይች ለነች፣ እቺ ደግሞ ሎነች ማለት ነው። ስለዚህ እነዚህን ከዚህ ላይ ካወቅኋቸው ቀጥታ ሄድና ከዚህ ላይ ምን ብዬ ማንበብ እችላለሁ? መለሎ፣ በአንድ ላይ አድጌ ሳነበው መለሎ ብዬ ማንበብ እችላለሁ ማለት ነው። ምን ብዬ ማንበብ እችላለሁ? መለሎ ብዬ ማንበብ እችላለሁ። ኦኬ፣ ቀጣይ ደግሞ ከዚህ ላይ ማን እናገኛለሁ? እቺ ከቀቤተሰብ የመጀመሪያ ቀነች። እቺ ደግሞ ከተቤተሰብ ስድስተኛ ትነች። እቺ ከረቤተሰብ ስድስተኛ። እረ አያው ደግሜ ላንበብላችሁ። እቺ ቀነች የመጀመሪዋ ፊደል፣ ይች ትነች ስድስተኛ ፊደል፣ እቺ ደግሞ እረነች ስድስተኛ ፊደል ማለት ነው። ስለዚህ እነዚህን ካወቅኩኝ እነዚህን ማንበብ ከቻልኩኝ ቀጥታ ይሄድና ቃሉን አነብላቸዋለሁ ማለት ነው። ስለዚህ ቃሉን እጅ ሳነበው ቀትር፣ ቀትር ይላል ማለት ነው። ይህንን ቀትር ብዬ ማንበብ እችላለሁ፣ ቀትር ብዬ ማንበብ እችላለሁ ማለት ነው። ስለዚህ እስኪ እንደዚህ አድርገን ካነበብንም በኋላ ደግሞ ቃላቶችን በደንብ አድርገን ፈጠን ፈጠን ብለን እናንተም አብራችሁ ከኔ ጋር እንደዚሁ በተመሳሳይ ፈጠን ፈጠን ብላችሁ ካነበባችሁ በኋላ እንዲሁም ቪዲዮን አቁማችሁ ደግሞ በራሳችሁ ፈጠን ፈጠን ብላችሁ ማንበባችሁን ማረጋገጥ ይጠበቅባችኋል ማለት ነው። ቪዲዮን አቁማችሁ ደግሞ በራሳችሁ ፈጠን ፈጠን እያላችሁ ማንበብ አለባችሁ። ስለዚህ እስኪ አሁን አብረን እንጀምር። እናንተም አብራችሁ ከኔ ጋር ጀምሩ። የመጀመሪያው ቃል ከዚህ ለምን ይላል? ብቃት። ቀጣይ ደግሞ ሰንጋ፣ ጠለፈ፣ ወረደ ግብር፣ ታታሪ፣ መለሎ፣ ቀትር ብለን ማንበብ እንችላለን ማለት ነው። ስለዚህ መጨረሻ ላይ እናንተ ከጨረሳችሁ በኋላ ይህ ቪዲዮ ከጨረሳችሁ በኋላ እንደዚህ ብላችሁ ደግሞ ቃላቶችን ፈጠን ፈጠን ብላቸው ማንበብ ይጠበቅባቸዋል ማለት ነው። ምክንያቱም በመጀመሪያ ላይ በደንብ አድርገን እስከምንጠራው ረጋ ብለን አንብበን ሁለት ጊዜ ደግመን ደግሞ ፈጥነን አንብበን አይደለ፣ መጨረሻ ላይ ደግሞ ምንም እንትን ሳትሉ ረጋ ብላችሁ ሳታነቡ ፈጠን ፈጠን እያላችሁ አንብባችሁ መለማመድ ይጠበቅባችሁ። እንደዚህ እያደርጋችሁ እያነበባችሁ ተለማመዱ። ዛሬ ጀላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስል ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ጀላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።